ሰላም አሌይኩም ወረህመቱላሂ ወበረካቱ። ከመጀመሪያው የተቀመጠው ሀሳብ እንደተጠበቀ ሆነው የመጨረሻውን ርክብክብ አድርገናል። እነዚህን የቲሞች በአላህ ፍቃድ ተረክበናል። የአቅማችንን ያክል በማስተባበርም በማድረግም ለመውሰድ ነው። እንግዲህ እነዚህ ማቴሪያሎች ለእናታቸው በአሁኑ ሰዓት አስረክበን ቀጣይ ስራዎችን እየመራን ኢንሻአላህ በጥቂት ጊዜ ውስጥ ቁልፉን እናስረክባታለን ባላ ፍቃድ የሚቸግረን እንጠይቃችኋለን እናንተም አታሳፍሩ ነው ስለዚህ በተሻለ መጠን ደስ የሚል ቤት ውስጥ እንድትኖር እናደረጋለን አላ ይስጥልን አላ ይስጥልን ሁላችንም ነገ ያለ ሀርሽ ጥላ ስር ከሚገቡት ከሰባቱ ወንድማማቾች አላ ያደርገንና እና አላ በጀነት የምንገናኝ ያደርጋል ወሰላም አሌይኩም ወረመቱላ ወበረካቱ አሰላም አለይኩም ወረህመቱላሂ በረካቱ። ቢስሚላህ ረህማን ረሂም። አልሐምዱሊላህ ረብል አለሚን። አሰላት ሰላም ራ ረሱሉላሂ ላ ለም በአሁኑ ሰዓት ትላንትና ጠይቀናችሁ ሳታሳፍሩን ካላችሁ ሰታችሁ የተሻለ ነገር ለማድረግ እኛ ደግሞ ቃል ገፍተን ከስድስቷ በኋላ እንመጣለን ብለን ባልነው መሰረት ትንሽ ቀን ገፋ ብናደረግም የዝናቡና የመንገዱ የውሃ ሁኔታ መኪና ሊሳልፍ ስላልቻለ። ዛሬ ያላ ፍቃድ ሆነና ልክ በቦታዋ ላይ መጫን የሚገባንን ቆርቆሮ ጠውላ ከፈፍ ማለት ነው፣ በራፍና መስኮት እንደዚሁም ባህር ዛፍ ወራጅ ተሸጋጋሪ ማገር እነዚህን ሁሉ ይዘን መተናል። በእርግጥ እናንተ ሰጣችሁን፣ እናንተ ስሰጡ በሰጣችሁት አላህ ይጨምርላችሁ። እኛ ደግሞ ቃል ገብተን የቲሞችን የያዛቸውን እህታችንን መስራት የሚገባትን ነገር በትክክል እንድሰራ የራሳችንን እገዛ ለማድረግ ባላህ ፍቃድ እዚህ ይደርሰናል። አሁን የምንላችሁ በሰጣችሁት ባወጣችሁት ላይ አላህ ይጨምርላችሁ። ኸይር ማለት ይሄ ነው። በጉልበታችን በገንዘባችንና በእውቀታችን የምናደርገው ነው ትልቁ የተሻለው ነገር። ዛሬ እዚህ ደርሰናል። ነጌ ደግሞ በተስተካከለ ሁኔታ ቤቱን ያማረ ለማድረግ የራሳችንን ጥረት እናደርጋለን። ይሄንን ስናደርግ የእናንተ ዱዋ ያስፈልገናል። ይሄንን ስንናደረግ የእናንተ እገዛ ያስፈልገናል። አንድ ቃል ግን ተገባብተናል። ለጅምር የሷን ጀምረናል። ሌሎች የቲሞችን የያዘች፣ ሌሎች አቅመደካማዎችን፣ ሌሎች ደግሞ እገዛ ያጡ ወጣቶችን እንደዚሁ ተመሳሳይ ነገር ለማስራት እኛም ሐሳብ ሰጥተናል። እናንተም አንዳንዶቻችሁ በውስጥ መስመር ቃላ ገብታችሁልናል። ይሄንን ነገር ተግባራዊ እናደርጋለን። ለሰጣችሁት አላህ ይስጥ። እኛ ደግሞ በዚህ ጉልበታችንን፣ ጊዜያችንን ሰውተን በተንቀሳቀስነው ነገር ደግሞ ዱአ አድርጉል ለሁላችንም ስራጥ ሙስጠቂም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።

ቢስሚላ ከጉድጓድ ቁፋሮ አሁን እዚህ ላይ ደርሰናል። ያው እንጨት መሪዎች ቆመዋል። ያው መሪዎች ናቸው ቋሚ እየተቀሰተ ይገኛል። እያከታተል እንቀጥላለን።